ማለት ነው። እንደ አንድ መጽሐፍ እያነበኩ ነው። ሁሉም ሰው ሌባ ነው፣ ወይም ሁሉም ሰው ስስተኛ ነው። ሁሉም ሰው ከሰው በላይ መሆን ይፈልጋል፣ ጊዜን ቦታን እያጣ ነው እንጂ አለ። ምሳሌ አጥቆም የሚያቀርበው ማለት ነው። ስኪል አካዳሚ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ የደወል ምልክቱን ይጫኑ። ከዛ በመቀጠል የቪዲዮ ላይክ በማድረግ ይጀምሩ። አንድ እርምጃ ወደፊት ሰላም ለእናንተ ይሁን። እንኳን ወደ ቻናል በሰላም መጣችሁ። ዛሬ አንድ መጽሐፍ ሪቪው እናደርጋለን። ይህ መጽሐፍ አክት ላይክ ኤ ሌዲ ቲንክ ላይክ ኤማን የሚል በስቲቭ ሃርቪ የተጻፈ መጽሐፍ ነው። አሜሪካዊ ኮሜዲ ማለት ነው፣ ታውቁታላችሁ ብዬ ሁላችሁ አስባለሁ። ጸሐፊ

ዛሬ ምስጢራችን ሊዘረፍ ነው። በዚህ መጽሐፍ ወይም ደግሞ በዚህ መጽሐፍ በደንብ አድርጌ ለመግለጥ ሞክራለሁ። ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ የሆኑ ላይክ በማድረግ ጀምሩ፣ መጽሐፍ ማለት ነው። አሁን ቀጥታ ወደ መጽሐፍ ነው። እሺ፣ ዛሬ የምናወራው መጽሐፉ ስለ ትዳር ያወራል፣ ስለ ፍቅር ያወራል፣ ስለ ቤተሰብ ያወራል፣ ስለ ወሲብ ያወራል ማለት ነው። ስለዚህ ደግሞ ትንግን ካደገ አንድ ሰባት የሆኑ ነጥቦችን ይዤ መጣት ማለት ነው። በመጀመሪያ ላይ ወንዶችና ሴቶች በጣም የተለያዩ ናቸው በአስተሳሰባቸው፣ በአመለካከታቸው፣ በስሜታቸው፣ በፊሊንጋቸው ጭራሽ የተለያዩ ናቸው ይላል ማለት ነው። ይህ ማለት መሰላቸው መጀመሪያ ወንዶች ማለት ምን ማለት ነው? ወንድ ማለት ምን ማለት ነው? ወንድ ማለት መሲፈር ነው። ወንድ ማለት ወታደር ነው። ወንድ ማለት ቦክሰኛ ነው። ኤዲተር ነው፣ ወይም ደግሞ ዳይሬክተር ነው። ወንድ ማለት ነው። እነዚህ እንዳለ ሆኖ ይላል ለሁን ወንድ የሚያስብለው ነገሮች ቀለል በማድረግ ሁላችን ወንዶች ነገሮች ቀለል እናደርጋለን ማለት ነው። ለምሳሌ አንድ ሴት ከሴት ጓደኛዋ የምታወራው ወሬ እና አንድ ሴት ከፍቅረኛዋ ወንድ የምታወራው ወሬ ኮምፕሊት የተለያዩ። ለምሳሌ አንድ ቀሚስ መጽሐፉ፣ አድርጎ የሚያቀርበ አንድ ቀሚስ ለጓደኛዋ፣ እቺ ክፍት፣ እቺ የተረገመች ሴት የኔ ቀሚስ የመሰለ እኮ አስፍታለች አስፍታለችው ወይም ደግሞ አቅጅላለች ምናምን ስትል እቃዎች ከአሜሪካ ይመጣልሽ እንዲ፣ ከየት አባቱ ነው? ኦሪጂናሉ አታገኙ ኮፕ ነው ያሰራችው ምናምን ትላለች ማለት ነው። እንደዛ ያሉ እስከ አራት ሰዓት ያክል ያወራል ማለት ነው። ከወንድ ከሆነስ እቺ ክፍት ሴት እኮ የኔ የሚመስል ልብስ አሰፋችሁ ምናምን ገዛች የምትለው ምናምን፣ ችግር አለ ልብስ ቀይሩና አለቀ። ይሄ ነው ቀደም ማለት ይሄ ወደ መፍትሄ ነው የሚገቡት እንጂ እስከ መጨረሻ መታቀል አይወድም ማለት ነው። እንደዛ አይነት እንትን አይልም። እንደዛ አይነት ስሜት የለውም። ወሬ እንት ማባዛት ማረጋገብ አይፈልግም። በወንድ በእናቱ ውስጥ ሆነ የሚማረው ትምህርቶች አሉት። እነሱ እናቱ መጠበቅ። ማንም ልጅ ማንም ወንድ ሆኖ እናቱ ስትገፋ፣ ወይም ደግሞ እናቱ የሆነ ነገር ስትሆን ቁማ ያይ በፍጹም ማለት ነው፣ በፍጹም የጠባቂነት መንፈስ ነው ይዞ የሚያድገው ማለት ነው። ሌላኛው ለእህቱ ጠባቂ እህቱ ማንም ሰው የሄደች አፉ እንዲከፍትላት አይፈልግ ማለት፣ እሱም በሌላ ቢከፍት ግን አይፈልግ ማለት ጠባቂነት ማለት ነው። ሌላኛው የአባትነት ኃላፊነት አለው የቤት ኃላፊነት አለው ማለት ነው። ይሄ ነው ወንድ ማለት የሚሸከም፣ ይሄ እንደዚህ የሚሸከም ማለት ነው ወንድ ማለት ነው። አንድ ወንድ ወንድ ከሆነ ሶስት ጥያቄ መመለስ አለበት። አንድ ማንኛውም የሚል ጥያቄ መመለስ አለበት። ከዛ ምን ሰራለው የሚል ሁለተኛ ጥያቄ መመለስ አለበት። ሶስተኛው ደግሞ ምን ያህል ሰራለው የሚል ጥያቄ መመለስ አለበት ይላል መጽሐፉ። ሁለተኛ፣ ጥሩ ትዳሩ፣ ጥሩ ፍቅር ለመምራት ከፈለግሽ እነዚህ አራት መሰረታዊ ነገር ማድረግ አለብሽ። አንደኛው ህልሙን እንዲሳካ ማገዝ አለብሽ። ሁለተኛ፣ ህልሙን እንዲያሳካ ሙሉ አቁም ወይ ደግሞ ትኩረቱ እዚያ ማድረግ አለብሽ፣ እንዲያድርግ ማድረግ አለብሽ። ደግሞ ሌላ አጀንዳ ጥቶ ሌላ ፋይላት ትክፈችም ሌላ ችግር አታመጣለትም። ህልሙ እንዳያሳካ አንድ ነገር ሲያደርግ የሱ አንጸራቱን ምክንያቱ ሴት ሲጀምር ለወንድ አጋዥ አጋ ማለ አጋዥ ማለት መደበኛ ፍጥረት አይደለችም ማለት አይደለም። ግን በተቻለ መጠን ወንድ መከበር ይፈልጋል፣ መወደድ ይፈልጋል። አዛዥ ነው ወንድ ማለት ነው። ሁለተኛ አጋዥነት፣ አጋዥነት የሚመስላችሁ በሌላ ስራ ወይም የሆነ ድርጅት የሚሰራ ኮን ያ ወንድ ሁሉም ሰው እሱ ረቅጦ በላይ እንዲሆን ነው የሚፈልግ፣ ሁሉም ሰው ማለት ነው። እንዲያውም አንድ መጽሐፍ እያነበርኩና ሁሉ ሰው ሌባ ነው ወይም ሁሉም ሰው ስስተኛ ነው፣ ሁሉም ሰው ከሰው በላይ መሆን ይፈልጋል። ጊዜን ቦታን እያጣ ነው እንጂ ያለ ምሳሌ ያቱ የሚያቀርበው ማለት ነው። አንድ ባለሱቅ ነበረና ያ ባለሱቅ አንድ ደግሞ አራዳ የሚባል ነበረና ባለሱቅ ባለሱቁ አራዳ ምን ይሏል? ዘይቴ እኮ አልሸጥም አለ። እኔ አሁን ጨነቀኝ፣ ገበያ የለም፣ ምን ላድፈር ነው አይሸጥም አለ። ከአሁን እኔ እዚህ ውስጥ ድኳን እየሸቀጣለሁ አንተ ከድኳን በኋላ፣ አሁንና ዘይት ስንት ነው ዘይት ስልክ አምስት መቶ በለኝ። ትክክለኛ ዋጋ ግን ሶስት መቶ ነው። ስለዚህ አምስት መቶ ስትለኝ እኔ ደግሞ አራት መቶ ነው ያለ ስለው፣ እሱ ደግሞ በስስብ ምን እንደሚያደርግ እናየዋለናል። እሺ፣ ያ ባለ ሱቁ ወደ ውስጥ ቤት ገባ። የአረዳው ደግሞ ገበያ ያደረገ ማለት ዘይት ስንት ነው ስለው እከሌ ለባለሱ እከሌ ስንት ነው ዘይት 500 አለ እ 500 400 እሺ አለ ሱቁ ላይ ያለ ማለት ነውና፣ ስንት አለ አራት መቶ ግን እየሰማን አምስት መቶ እያለ እንደሆነ ይሰማል። ይሄ የሚወስደው ወይ የሚገዛው ማለት ነውና ስለዚህ መቶ ብር ይላል ያሰውና ምን ያደርጋል አምስት ካርተን የተሞላ ይዞ ሄደ ማለት ነው። ስለዚህ ምን አደረገ? ሁሉም ሌባ እሱ ነው። ምክንያቱም ጊዜ ካገኘ ቦታ ካገኘ ሁሉም ሌባ ነው። ስለዚህ ለባለሽም ጊዜ ካገኘ ረግጦ ለሱ መሰራት አድርጎ በላይ መውጣት ነው የሚፈልጉ። ስለዚህ ስራ ውሎ ሲመጣ እንዴት ነው ውዴ፣ ምን ነገር አለ፣ ምን ስራ ነበረ? ብለሽ በአጋዥነት መጠበቅ ወይም ደግሞ ማገዝ አለበች ማለት ነው። አምስተኛ ሴት ከወደደች የምታሳየው ምልክቶች ደግሞ አንደኛው አንተ ትክክልን ባትሆን ከሌላ ሰው ስትጋጭ፣ ከአንተ ጋር ቁማ እንትና አታድርጋለች፣ አክት ታድርጋለች። አያገባትም አንተ እውነትም ውሸትም ምንም ስለ እሱ ኬርለት። በቃ አንተ ወይም ደግሞ ፍቅረኛ አትንኩልኝ ብቻ ነው የምትለው። ሁለተኛ ቆሻሻ ብትሆንም አመዳን ብትሆንም ለሰ አሸብራቂ ወይም ደግሞ ምንድነው ይሄ ለእሷ ሌላ ሆነን የምታያት ማለት ነው። ሶስተኛ ስለ አንተ መጥፎ ነገር እንዲወራ በጓደኛሽ መሃል፣ በሌላም አትፈልግም ከነጭራሽ ማለት ነው። ስለ አንተ ጥሩ ነገር እንዲወራ እንዲሰማ ነው የምትፈልገው። አምስተኛ ብትርቃትም፣ ብትሰድባትም፣ ብታስቀይማትም እሷ ግን ልብስ አጥባ ስታርጋ አልብሳ ስማ ነው የምትልክ ማለት ነው። የምትወደድ ከሆነ ማለት ነው። አራተኛ ወንድ ልጅ የሚወድሽ ከሆነ ምን ያደርጋል ማለት ነው። አንደኛው በሰዎች መካከል ወይንም ባልደረቦች ሊሆን ይችላል፣ በቤት ሰው ሊሆን ይችላል። እቺ መወዳት ፍቅረኛ አይናት፣ መወዳት የኔ አይናት ምናምን ብሎ ያሳውቅሻል። እዛ ዝም ካለ ግን ያው ትዳር ሳይሆን አዳር ማለት ትዳር ሳይሆን አዳር ፈልጎ ነው እያለ ከአንቺ ጋር ከሆነ እስከሆነ ጊዜ ነው እንጂ አይፈልግሽም ማለት ነው ሌላኛው ስለ ነገ ያወራሻል ስለ ቀጣይ ነገር ማለት ነው ምንምንነር የመጀመሪያ ልጃችን ስንት እንደምትወልዱ ማን እንደሚባል የት ቤት እንደምታስተምሩ ስለዚህ ነገር ተሻግረህ ከአምስት ዓመት ከአስር ዓመት በኋላ ነው ያወራሽ ማለት ነው ቀጣይ ማለት ነው ሶስተኛው መሰረታዊ ውጭ ይሸፍናል። መሰረታዊ ውጭ ማለት ምን ማለት ነው? መሰረታዊ ውጭ ማለት አሁን ለምሳሌ አስቤዛ ሊሆን ይችላል። ወደ መሰረታዊ መሰረታዊ ውጭ ማለት ሂማን ሄር ጥፍር ምናምን አለበት። በቃ መሰረታዊ አንቺ እንደሴት ነው እንደሴት የሚያስፈልግሽ ነገር መሰረታዊ ውጭ አንቺ ስጠኝ ስጠኝ ሳትሉ ራሱ ይሸፍናል ማለት ካለው ሳይሆን ካለው ነው እንጂ ከተረፈው አይደለም። ወይም የሆነ ነገር ኢንቨስት አድርጎ ወይም የሆነ ነገር አድርጎ ወይም ቁማር ተጫወቱ ምናምን የተረፈው አይሰጥሽ። መጀመሪያ ለአንቺ ሰጥሻል ማለት ነው። አምስተኛ ስለ ራሱ አይጨነቅም፣ ብዙ ኬር የለውም። ስለ አንቺም፣ ስለ ቤተሰቡ፣ ስለ ትዳሩ፣ ስለ ልጆች የሚጨነቅ አብዛኛው ማለት ነው። ስድስተኛ ወርቅ ቀፋሪ አደለም ወይ ደግሞ በጥቅም እየቀረበ ሰው አደለም። አሳቡ ስለ አንቺ ድሌት ብቻ ነው፣ ወይም የአንተ ፍላጎት ወይም ደግሞ አንቺ ፈልጎን የገባ እንጂ ወርቅ ሽፈልግ አደለም ማለት ነው። አምስተኛ፣ አራት አይነት ወንዶች አሉት። አንደኛው መልከ ጥፉ፣ ሽማግሌና ፈጣማ ወንድ እና ቆንጆ ወንድ ማለት ነው። መልከ ጥፉ ማለት ያ ምንም ውበት የሌለው ማለት ነው። አንቺ ብቻ ነው የተረዳሽው። የምትፈልጉ ነገር ምታዚህ ያደርግልሻል ማለት ነው። ምክንያቱ የልብስ ነው የተረዳሽልሽ አንቺ ብቻ ነው። ወጥ ስራ ብትዩ፣ ቤት ወሩ ጥረግ ብትዩ፣ ሌላ ብትዩ ያደርግልሻል ማለት ነው። ሌላኛው ሽማግሌ ሽማግሌ ያው ብር ሊኖረው ይችላል ወይም ጥሮታ ሊኖረው ይችላል፣ ግን ሁሉ ጊዜ ሙቀት ከአንቺ ይፈልጋል ማለት ነው ያው ሶስተኛው ደግሞ ፈጣን ወንድ ደግሞ ይሄ ደግሞ ያ አራት ያ አልጋ ስራ ብቻ ነው የሚሰራ ማለት ነው። ስለ ነገ ያወራም ስለምናምን ስለ ይህች ጭንቅላት ሳሰ ወንድ አይደለም በቀዛ ያው አለም ሲያሳይሽ ማለት ነው። ቆንጆ ወንድ ተካክሎ ተሻለ መውጣት ብቻ ነው የሚፈልገው ወንድ ደግሞ እንደዛ አይነት በገበያ ምናምን ለሰው ይታ እንትን ያደርግልሻል ማለት ነው። አንድ ወንድ ለፍቅር ስጠይቅሽ ወይም ለትዳር ሲጠይቅሽ እነዚህ ስድስት ጥያቄዎች መመለስ አለበት። የቅድ መጀመሪያ መግቢያ ሲጠይቅሽ የቅርብ እቅድ ምንድን ነው ብለሽ ጠይቅ። እሺ አልኩ ወይም ደግሞ ተጋባ ከዛ በኋላ ምን ምን ምን አድርገን የምኖረው ምን አድርገን ነው እንደዚ ምናደርገው ብለሽ በደንብ ጠይቁ። ሁለተኛው የአስር ወይም ደግሞ የሀያ ዓመት የረዥም እቅድ ጠይቅ። ከአስር ዓመት እንደዚህ አይነት ሰው ሆናለሁ ይሄ አንድ ትካል ይኖረኛል፣ እንደዛ አድርገን እዚህ ደረጃ እንደርሳለን የሚል ከሆነ ይህ አስቢበትና። ግን ግን እነዚህ ከአስር ዓመት እንዲህ እንዲሆናል ብቻ ሳይሆን እንዲህ እንዲሆን አሁን ምን አይነት ውስጥ መስዋዕት እየከፈለ ነው የሚል ጥያቄ መመለስ አለበት። ይከተማ ነው፣ ምን አይነት መስዋዕት አሁን እየከፈለ ምን እየሰራ ነው? ሶስተኛው ደግሞ ስለ እምነቱ፣ ይሄ ይሄ ማለት አንድ ሰው ስለ እምነቱ ሙስሊምም ቢሆን ሌላም ቢሆን ክርስቲያን ቢሆን ስለ እምነቱ ጠንቅቆ የሚያወራ ከሆነ ጠንቅቆ የሚያውቅ ከሆነ ለሌላ ሰው አይጎታ ማለት ነው። አራተኛ ስለ ቤተሰቡ ከአባቱ ከእናቱ፣ ከወንድሞ፣ ከእህቱ፣ ከማህበረሰቡ ከቤተሰቡ ያለው ግንኙነት በደንብ ጠንቅቀሽ መጠየቅና ማወቅ አለብሽ። ምክንያቱ ለአባት ለእናቱ እያልሰጠ ፍቅር ለአንቺን ሴጥሽ አልችልም። ለአባቱ እንደ አባት ካላከበረ ለእናት ለእናቱ እንደ ልጁ አካል ቆመላት ለአንቺ በፍቅር ይቆማልኛል ወይም ደሞ ለእኔ ባለ ትዳር ይሆናልሽ እንዳታስቢ ማለት ነው። እነዚህ ሁለት ጥያቄዎች ግን በጣም ከተግባባችሁ በኋላ ወይ ወይም በጣም በቅርብ እንትን ሳትፈጽሙ ግን የምትፈጽሙ ቆጣ ከያዛችሁ በኋላ ምን ማድረግ መጠየቅ አለብሽ? እነዚህ ሁለት ጥያቄ አንደኛ እኔ ስለእኔ ምን ታስባለህ ትያለሽ። ሁለተኛው ደግሞ ስለ እኔ ምን ይሰማል ስለ እኔ ምን ይሰማል የሚል ጥያቄ እንደዚህ ጥያቄ እንደዚህ አንቺ ቆንጆ ነሽ ውብ ነሽ ምናምን ልሽ ወይ ደሞ ባጠቃላይ ጠቅላላ አድጎ አንድ መልስ ሊመለስልሽ አትፍቀጅ ምን ማድረግ አለብሽ ዲቴል እንዳወራሽ መኮትኮት አለብሽ ማለት አይ እንዲህ መሆን ግን አላወቅሁም ነበርኩ እያልሽ ዲቴል እንዳወራሽ እንዲያወራሽ ማድረግ ወይ ደሞ እንዲያወራሽ መያዝ አለብሽ ከመጨረሻ ጎተሽ መያዝ አለብሽ ጥያቄ በጥያቄ መያዝ አለብሽ ማለት ነው ሰባተኛው ለወንዶች ክብር ስጭ። ለወንድ ክብር ስጭ። ለወንድ ለወንድነት እንዲሰማ አሁን አንቺ ሀብታም ትሆን ትችላለች፣ አዋቂ ትሆን ትችላለች፣ ወይም ደግሞ ጉልበት ሊኖርሽ ለሁሉ ሊኖርሽ ይችላል። ማለት ግን ለወንድ መስጠት አለብሽ። ምክንያቱ ለምሳሌ እራት ወይም ደግሞ ይሄ አንድ ወንድ ወንድ የሚያስደርጓል ማድረግ ነው፣ በቃ መስጠት ነው፣ ጊቭ ነው በቃ መስጠት ማለት ነው። ስለዚህ እንዲሰጥሽ ማድረግ አለብሽ። ለምሳሌ ክብር እንዲሰማው አንቺ የምትፈልግ ምን አይነት ምግብ እንደምትፈልገው ነገር ግን እሱ እንዲገዛልሽ አታዝዩ፣ ምክንያቱ እሱ ራሱ ያደርጋል። ወዴት እንደምትሄጂ ደስ እንደሚልሽ ነገር ግን ወደዚህ እንሂድ አትበዩ። ምን አይነት ልብስ ደስ እንደሚልሽ ነገር ግን ያ ልብስ ግዛልኝ አትበዩ። ኃላፊነት ለሱ ሲት ማለት ነው። እራትም እሱ እንዲከፍል ማድረግ አለብሽ። አንድ ነገር ስታውቂ ግን እንደማታወቂ አድርግሽ ዝም በይ። ምክንያቱ ክብር ለሱ አላፍ መስጪ። እሱ እንዲወስን እሱ እንዲያደርግ በራሱ ፍላጎት እንዲያደርግልሽ ማድረግ ትችላለሽ ማለት ነው። ሌላኛው እነዚህ ካደረግሽ በኋላ ያ ወንድ በትንሽ ለወንዱ ማስደሰት ስትጀምሪ፣ ወንድ ልጅ ደግሞ በእጥፍ አድርጎ ለመመለስ ነው የሚጠራው አብዛኛው ወንድ ማለት ነው። በትንሽ አንቺ ለማስደሰት ስትሞክሪ፣ እሱ ደግሞ በእጥፍ አድርጎ እንዲመለስ ነው የሚጠራው አብዛኛው ማለት ነው። በቦክስ ድንጋይ ፍጭል እንግዲህ ይፈጭልሻል እዛን ጊዜ ማለት ነው። ለዚህ ወንድ ምስጢሮች ይመስላል መጽሐፉ። በጣም ውስብስብ ያለ ነው መጽሐፉ በጣም ውስብስብ ከፋ፣ ግን ይላል መጽሐፉ ወንድ መቀየር ወይም ደግሞ ሴት ወንድ መቀየር፣ ወንድ ደግሞ ሴት መቀየር፣ ራሱ ራሱ መቀበል አለበት እንጂ የሰው ስሜት፣ የሰው ፍላጎት፣ የሰው አስተዳደግ፣ የሰው አስተሳሰብ መቀየር አትችልም፣ ይሄ በፍጹም ኮንት ልፋት ነው ይላል። ስለዚህ ወንድ ባልሺ እንዳለው ራሱ ተቀበዩ። ሚስትህ እንዳላት ወይም ደግሞ እሷ እንዳለች ተቀበላት ይላል መጽሐፍ ማለት ነው። አንብቡት። ፒስ ይመቻችሁ። በደንብ አድርጋችሁ መጽሐፍ እንድታንብ ጋብዛችኋለሁ። መጨረሻ የምንላቸው ሁልጊዜ ግን፣ ይሄ ቻነል የተለያዩ መጽሐፎች ሪቪው ያደርጋል። በመንጃ ፍቃድ ሙሉ ኮርስ፣ በቅድ ዲዛይን፣ በአውቶሞቲቭ፣ በሳይኮሎጂ በስልክ ደውላችሁ ማማከር ትችላላችሁ ማለት ነው። ስለዚህ ቻነል እንደሚጠቅማችሁ እርግጠኛ ነኝ። ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጓደኛና ሼር በማድረግ ያጋሩ። የነበረን ቆይታ ይመስላል ሲዩ